ሰላም ሰላም ውድናችሁ የጁና ዩቲዩብ ተከታታዮች በእያላችሁበት ሁሉ ሰላም ሁሉ ብዝህ ይበለላችሁ እንግዲህ ያው የምትፈልጉት ማቴሪያል በአዲስ መልኩ አሻሽለን ቆንጆ አድርገን እንዲሁም ደግሞ የኢምፖክሲ ስራም አስከትለንበታል ማለት ነው። እነዚህ ማቴሪያሎች እንደምትመለከቷቸው በጣም ቆንጆ ቆንጆ የሚባሉ ማቴሪያሎች ናቸው። ይህም ብቻ ሳይሆን የቁራእን አያዎችም አሉን ማለት ነው። እንግዲህ እሱንም እጄ ናቸው እቀርባለሁ ማለት ነው። እንግዲህ እንደምትመለከቷቸው በጣም ቆንጆ የሚባሉ የ ኢፖክሲ ስራዎችን በአዲስ መልኩ ጀምረናል። ከዚህ በፊት ስንሰራቸው የነበሩት ማቴሪያሎች ላይክ በእንደዚህ አይነት ስራ ነበር ስንሰራቸው የነበሩት፣ ምክንያቱም ዳራቸው ላይ፣ ጠርዛቸው ላይ ፍሬም አልነበራቸውም። አሁን ግን በውጭ ባስገባናቸው የፍሬም ማቴሪያሎች በጣም አስውበን ጀምረናቸዋል ማለት ነው። ይኸው ላሳያችሁ ነው እንግዲህ እንዴት እንደሚያምር እዩት። ብዙ ጊዜ ትላልቅ ሆቴል ላይ የምትመለከቷቸው እነዚህን የግርግዳ ጌጦች እኛ ጋር ነው አብዛኞቻቸው ኦርደር አድርገው ሄደን የምንገጥምላቸው ወይም የምንሰራላቸው። እናንተም ደግሞ ወስዳችሁ ራሳችሁ መቅጠም ትችላላችሁ። በዚህ ሳይድ ማንጠልጥያ ስላለው ማለት ነው። ስለዚህ ምንም አይነት እውቀት የማይጠየቅ ስራ ነው ማለት ነው። መለጠፍ ብትፈልጉ ወይም ወስዳችሁ ግራ እንዳትጋቡ እኛም እናገዛችኋለን ማለት ነው። እንደምትመለከቷቸው በጣም አሪፍ በሚባል ዲዛይን አዘጋጅተናቸዋል። እነዚህን የሰራናቸው ሳምፕል ነው። ባይዘዌ ሳምፕል ነው የሰራነው እናንተ በምትፈልጉት ሳይዝ በምትፈልጉት መጠን እናዘጋጅላችኋለን ማለት ነው። ከዚህ ከጀርባ የምታያቸው ባክግራውንዶችም ላይክ ኢምፖክሲዎች ናቸው። እነዚህ ደግሞ ሻይን በሚያደርጉ ማቴሪያሎች የተሰሩ ናቸው። እነዚህ ማቴሪያሎች ከዚህ በፊት እኛ የምንሰራቸው የነበሩ ማለት ነው። አሁን ግን ከጊዜው ጋር አብሮ በመሄድ ይኸው እነዚህም በኢምፖክሲ በሚያምር ፍሬም ቆንጆ አድርገን ይዘንላችሁ መተናል ማለት ነው። ስለዚህ ከዚህ በፊትም ብዙዎቻችሁ ኦርደር አድርጋችሁን፣ አዳማ ደብረዘይት፣ ድሬዳዋ እንዲሁም ደግሞ ባህር ዳርና ጅማ ልከናል። ከዚህ በፊት በጣም በብዛት ማለት ነው። እናንተም በያላችሁበት ሆናችሁ ኦርደር አድርጉ። እኛ እናንተን ለማገዝ ወይም የምትፈልጉትን ነገር ለማድረግ ዝግጁ ነን ማለት ነው። እኛ ሀገር አይገድበንም፣ ቦታ አይገድበንም። እንዲሁም ደግሞ ከሀያ ሰላሳ ጊዜ በላይ ዱባይና ሳውዲ አረቢያ ልከናል ማለት ነው። ለማዳሞቻችን ስጦታ መስጠት እንፈልጋለን፣ ምን ተመክረን አለ ብለው ሲያስቡ እኛ ምርጫ እንሰጣቸዋለን። እየተመቻቸውን ደግሞ እነሱ መርጠው ይህን ይሁን ብለው ይሉናል ማለት ነው። እኛም አሽገን ቆንጆ አድርገን እንልክላቸዋለን ማለት ነው። እንግዲህ እነዚህ ማቴሪያሎችን በአዲስ መልኩ አሻሽለን ቆንጆ አድርገን የዋጋም ዲስካውንት አድርገን ጀምረናቸዋል ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ብቻ ነው። እንግዲህ አንድ ወንድማችን ወደ አዲስ አበባ ቦሌ ቡልቡላ አካባቢ ኦርደር አድርጎናል ማለት ነው። ይህ ወንድማችን ያዘዘን ትልቅ ቪላ ቤት ላይ የሚሰቀሉ የቁራእን አያዎችን ነው። እንግዲህ ለማድረስ ወደዛ እየድን ነው ማለት ነው። ምናልባት ሰውዬው ስልክ እያነሳልን አደለም። ቤቱም ትንሽ ነገር ይቀረዋል ብሎናል። እንግዲህ እስኪ እዛው ደርሰን ቪዲዮ እየሰቀለን ቪዲዮ እንድንሰራ ቢያደርገን ጥሩ ነበረ። ከቻለ ካልቻለ ደግሞ እዛው ከመኪናው ሳናወርደው እዛው ቪዲዮ እንሰራላችኋለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ዛሬ ከስቱዲዮ ወይም ከሾሩማችን ወተን ኦርደር የተደረግናቸው ናቸው። የቁርአን አያዎች አሉ እነዚህ ማቴሪያሎች ኦርደር ተደርገን ይዘናቸው መተናል። እንግዲህ ማቴሪያሎችን ደግሞ የማሳያቸው ይሆናል ማለት ነው።

መሰረት እንዲሁም ደግሞ በጠየቃችሁ መሰረት የኢፖክሲ ማቴሪያል በተጨማሪ ይዘንላችሁ መተናል። እንግዲህ ኦርደር በማድረግ በአጠቃላይ በያላችሁበት እናደርሳለን። ሳለ ስንል በምክንያት ነው። እንግዲህ ይህንንም ኦርደር አድርገን እንግዲህ ያው ሰፈሩ አካባቢ ደርሰናል እና እቃውን ይህ ማከብ በያላችሁበት እና ቅድም በነገርኳችሁ መሰረት ያው ባለቤቱ ቤቷ አላለቀም፣ ትንሽ ይቆይና ሌላ ጊዜ መታችሁ ተሰቁኝኛላችሁ ብሎናል። እንግዲህ በዚህ አጋጣሚ በቃ እዚሁ ቪዲዮ እንስራ ብለን ቪዲዮን ሰርተን እያንዳንዱ ነገር ለእናንተ አይታችሁ ኦርደር እንድታደርጉ እንዲሁም ደግሞ በጣም ቆንጆ እንደሆነና እንዴት እንደሚያምር እንድታቁ በማለት በብርሃን ከስቱዲዮ ውጪ አድርገን ቪዲዮ ሰርተናላችኋል ማለት ነው። እነዚህን የቁራን አያዎችን በብዛት ኦርደር ለምታደርጉ በጣም ትልቅ ዲስካውንት እናደርጋለን። ዲሊቨሪም በራሳችን አድርገን እንዲሁም ደግሞ ያላችሁ በድረስ በመቅጠም እናንተን እናግዛቸዋለን ማለት ነው። ይዋቸው በጣም አሳምረን ቆንጆ አድርገን ጀምረናቸዋል ማለት ነው። መጀመሪያ ያሳየዋችሁ የኢፖክሲ ይሄ የምትመለከቱት የኢፖክሲ ስራ ነው ማለት ነው። ኢፖክሲ ማለት ያው ሙሉ በሙሉ የመስታወት ስራ ነው ግን የማይሰበር የማይጫጫር ቆንጆ በሚባል የኢፖክሲ ማቴሪያል የቁራእን አያዎችን ማዘጋጀት ጀምረናል። እናንተ በያላችሁበት ሆናችሁ ኦርደር ብታደርጉን እኛም በታማኝነት ሌላም ጊዜ እንደ ኦርደር ነው የምታደርጉን ማለት ነው። በታማኝነት ያላችሁበት ድረስ በማድረስ ወይም ለቤተሰቦቻችሁም ከሆነ ወስደን ሰርፕራይዝ ማድረግ እንችላለን ማለት ነው። ሁልጊዜም በጁና ኦንላይን ማርኬቲንግ ኦርደር ስታደርጉ በታማኝነት እናደርሳለን። እንዲሁም ደግሞ አምናችሁም ስለምታዙን የእስከዛሬም ድረስ ደንበኞቻችን ከልብ እናመሰግናለን። በያላችሁበት ሁሉ ሰላም ሁሉ ብዙት ይበልላችሁ። ሌላው ተጨማሪ ማድረግላችሁ ምንድን ነው? አሁን ይህን ቪዲዮ አይቶ ኦርደር ለሚያደርግ ትልቅ በደንብ ዲስካውንት እናደርግለታለን እንዲሁም ደግሞ ከአምስት እና ከስድስት በላይ ደግሞ ኦርደር ማድረግ ለሚፈልጉ በእያንዳንዱ ማቴሪያል የ500 ብር ቅናሽ እናደርጋለን ማለት ነው ከሁለት በላይ ኦርደር ለሚያደርጉ ማለት ነው ስለዚህ ይህንን እድል ተጠቅማችሁ እነዚህን የቁራን አያዎቹን ቤታችሁን ግድግዳ በመስቀል የቁራን አያዎችን በማስታወስ ዚክሮችን በማለት አላህን አውሱበት ላለው ሰላሙ አለይኩም ወረህመቱላሂ ወበረካቱ